ህብረተሰቡን በልማት ስራዎች ተጠቃሚ ለማድረግ እየሰራ መሆኑን በምዕራብ ጎንደር ዞን የገንዳ ውሃ ከተማ አስተዳደር ከተማና መሰረተ ልማት ጽህፈት ቤት አስታወቀም። በበጀት ዓመቱ በከተማው እየተከናወኑ ያሉ የመሰረተ ልማት ስራዎች በስራ ኃላፊዎችና በተለያዩ የህብረተሰብ ክፍሎች ተጎብኝተዋል። ከ65 ሚሊዮን ብር በላይ በሆነ ወጪ የተለያዩ የመሠረተ ልማት ግንባታዎች እየተከናወኑ መሆኑን የከተማ አስተዳደሩ ከተማና መሰረተ ልማት ጽህፈት ቤት ኃላፊ አቶ ተካልኝ ማዘንጊያ ተናግረዋል። የተጀመሩ መሰረተ ልማቶች በተያዘላቸው የጊዜ ገደብ ተጠናቀው ለአገልግሎት ክፍት ለማድረግ በትኩረት እየተሰራ ነው ብለዋል። የገንዳ ውሃ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ አብዱልከሪም መሐመድ የልማት ስራዎች በጥራት እንዲጠናቀቁ የክትትልና የቁጥጥር ስራ እየተከናወነ መሆኑን ጠቁመዋል። በልማት ስራዎች ከ3 ሺ በላይ ለሚሆን ወጣቶች የስራ እድል እየተፈጠረ መሆኑን ተናግረዋል። ከዚህ በፊት የልማት ስራዎች ተደራሽ ያልነበሩባቸው አካባቢዎችን ያካተተ ስራ መከናወኑን የጉብኝቱ ተሳታፊ የህብረተሰብ ክፍሎች ተናግረዋል። የልማት ስራዎች በተገቢው መንገድ እንዲጠናቀቁ ሁሉም የማህበረሰብ ክፍሎች ኃላፊነታቸውን መወጣት እንዳለባቸው ተሳታፊዎች ተናግረዋል። የዘገበው ኤልያስ ጋሻው ነው።